ሰላም ሰላም፣ እንዴት ናችሁ? ወደ ቻናል የተካታዮች ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ለምግብ ማጣፈጫ የምንጠቀማቸው አንዳንድ ቅጠሎችን ደግሞ እንደዚህ አድርገን ደግሞ ብናስቀምጣቸው ለብዙ ጊዜ በእቃ ውስጥ አስቀምጠን መገልገል እንድንችል ዛሬ እሱን ነው ይዤላችሁ የመጣሁት። በጣም ጠቃሚ ቪዲዮ ይመስለኛል። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ተሰራ ወደ እናንተ እንዲደርስ ማለት ነው። ዛሬ ቀለል ያለ አጭር ቪዲዮ ነው ይዤላችሁ የመጣሁት፣ ግን ጠቃሚ ቪዲዮ ነው። እዚህ ጋር ፐርሲል እና እንዲሁም ደግሞ የድንብላል ቅጠል ነው ይዤ የመጣሁት። አንዳንድ ጊዜ ገዝተናቸው እንኳን ዝም ብለው ተቀምጠው የሚበላሹበት ጊዜ ስላለ ከሚበላሹብን ደግሞ እንደዚህ አድርገን እንድንጠቀም ነው ዛሬ እሱን ያመጣሁላችሁ። መጀመሪያ ታች ያለውን ግንዱን እንደዚህ የፐርሲሉን ማለት ነው የስጎ ቅጠል እንደ ማለት ነው እና እሱን እንደዚህ አድርገን እንለየዋለን። ያው ቅጠል ቅጠሉን ስለሆነ የምንፈልገው ግንድ ግንዱን እንደዚህ እያደረግን በደንብ አርገን ጽድት እናደርገዋለን። አንዳንድ ጊዜ በዛ አድርገን ገዝተን ሳንጠቀምበት ቀርተን ደግሞ ተበላሽቶ ዝም ብሎ የሚጣልበትም ጊዜ ስለሚኖር ግን ከምንጥለው ደግሞ እንደዚህ አድርገን ደግሞ አድርቀን ለተለያየ የምግብ ማጣፈጫ እንድንጠቀመው ነው። የሁላችሁ እንደዚህ አድርጌ ፐርሲሉን በደንብ አድርጌ እንደዚህ አስቻለው። እንዲሁም ደግሞ የድንብላል ቅጠሉንም እንደዛው ሁለቱም በደንብ ነው የሚያገለግለን። እንደዚህ አድርጋችሁ ካዘጋጃችሁት ማለት ነው እኔ በፀሐይ ነው እንግዲህ እዚህ ጋር ላደርቀው ያልኩትና ትሪ ነገር ላይ ይኸው እያደረግኩት ነው። ሌሎችንም እንደዚህ አድርቀን መጠቀም እንችላለን። በደረቁ አስቀምጠን ለብዙ ጊዜ አሸታ ሽታ አድርገን እየጨመርን ለብዙ ምግብ ያገለግለናል ማለት ነው። ያው ፐርሲሉ እንደዚህ አድርጌዋለሁ። እንዲሁም ደግሞ በዚህ ጋር ደግሞ ድንብላሉንም እንደዛው እናደርገውና አስጥተን እናደርቀዋለን ይሁ እንደዚህ አድርጌዋለሁ። ያው ግንድ ግንዱ በኋላ ላይ ምግቡ ላይም ፈጦ ስለሚወጣብን ግንድ ግንዱን ብናነሳው ጥሩ ነው። ያው እንደዚህ አድርጌዋለሁ። ፀሐይ ላይ ደግሞ አስጥቼው አድርቄውን መለሳለሁ። ይሄው አድርቄው፣ እኔ አንድ ቀን ሙሉ ቀን ፀሐይ ላይ ውሎ ነው እንደዚህ ቆንጆ ድርቅ ያለልኝ። እና ፀሐይ ያለበት ቦታ ካላችሁ እንደዚህ አድርቃችሁ ብትጠቀሙበት በጣም ቆንጆ ነው። በእቃ ውስጥ ደግሞ እንደዚህ እናስቀምጠውና ለምንፈልገው ምግብ አሸት ሸት እያደረግን እየጨመርን መገልገል እንችላለን። ዝም ብለን አንዳንድ ጊዜ ፍሪጅ ውስጡ ያስቀምጠን ወይ ውጭ ያስቀምጠን፣ በብዛት ገዝተን ከሚበላሽብን ደግሞ እንደዚህ አድርገን ደግሞ መገልገል ስለምንችል ነው ዛሬ እንግዲህ እሱን ይዤላችሁ የመጣሁት። አንዳንዴ እርጥቡን ማስቀመጥ እንችላለን። ግን ብዙ ጊዜ አይቀመጥልንም እና እርጥቡን በላስኪ ጥቅልል አድርገን ማስቀመጥ እንችላለን። ግን ብዙ ጊዜ እንደዚህኛው አይቀመጥም። እዚህ ጋ ደግሞ የላውሮ ቅጠል ነው ይዤ የመጣሁት። የላውሮ ቅጠልንም ደግሞ እኔ እርጥቡ ስላለኝ ነው። እሱንም ከተለያየ ነገር ጋር አድርቀን ደግሞ መፍጨት እንችላለን። ሌላ ጊዜ ቪዲዮ ሰርቼ ደግሞ እሱንም ይዤላችሁ እመጣለሁ። በጣም ጠቃሚ ቪዲዮ ነው እና እንደዚህ አድርጋችሁ ደግሞ አስቀምጣችሁ ሁሉንም መገልገል ስለምንችል ዛሬ አጭር በሆነ ቪዲዮ ነው እንግዲህ መጣሁት። እንግዲህ እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ያመሰግናለሁ። ስራ ከተመቻችሁ፣ ላይክ አድርጉልኝ። በሚቀጥለው ደግሞ በሌላ ቪዲዮ መለሳለሁ። ሰላም ሆኑልኝ። ቻው